እውነት ለመናገር አሁን ቪዲዮ ለመስራት አላሰብኩም፣ ግን የሆነ ታይም ላይ ቪዲዮ ቅድም ሰርቼ ከወጣው በኋላ ልክ ስገባ ኮሜንታችሁን ብዙ ኮሜንት አየው። እንዲሁም ደግሞ ቲክታክ ላይ አሁን ገብቼ ነበርና ብዙ ሸሮችም ተደርገውልኛል። ከዛ ግዴታ እንግዲህ አንዳንዴ ሰዎች የሆነ ኃላፊነት ሲሰጧችሁ ይህን መልዕክት አድርሽልኝ ሲሏችሁ ደግሞ ያን ነገር የማድረግ ግዴታ አለብን ማለት ነው። ምክንያቱም ሰውኛን አምኖን እንደምናደርግለት ተማምኖ የሆነ ነገር ሲላችሁ ማለት ነው ያው ብዙዎቻችሁ እንግዲህ የደነገጣችሁ ወይም ደግሞ የፈራችሁት ምንድን ነው፣ የሀይሚ የልደት እየደረሰ ነው፣ በዛ መሀል ደግሞ ዳኒ የሆነ ፕሮግራም ሊያዘጋጅ አስቧል የሚባል ዜና ነው ማለት ነው። እንግዲህ አንድ ወንድማችን ዩቱብ ላይ ነው ቪዲዮን የሰራው ማለት ነው። በመጀመሪያ ደረጃ አንድ ነገር ነግራችሁ እፈልጋለሁ። ምክንያቱም ሀይሚ የዋህነት ያሸንፋታል። ምንድን ነው ይሄ ምንድነው ያላችሁኝ ደግሞ ብቻ እንዴት ነው እምብኝ ላለማለት የምትሞክር ልጅ ነች፣ ምናምን አይነት ነገር ነው እና ያላችሁት፣ ቤተሰብ ይሄ ቁም ነገርና ቀልድ ወይ ደግሞ እንትን ይለያያል። በነገራችሁ ላይ እስካሁን የሰራችሁ ቪዲዮ ነው፣ ግዴታ የቪዲዮ መስራት ስላለባት ማለት ነው እንጂ ቁም ነገር አይደለም። ይህንም በደንብ አድርጋችሁ እንድታዩ እፈልጋለሁ። አይሚ ጊፍት እየመለሰች ያለችው ምናምን ምናምን ምናምን ነገር ለኦዲየንስም ግዴታ እንዳልኳቸው ቅድም ነግሬያቸዋለሁ፣ ግዴታ መናገር እንዲሁም ደግሞ የግዴታ ኦዲየንስ መልስ መሰጠት ስለነበረባቸው ነው። ከባቸው አይደለም። ብሩኬም ዛሬ መጥቶ ለብዙ ሰው መልስ የሰጠው ምንድን ነው፣ ግዴታ መመለስ ስላለባቸው መነገር ስላለባቸው ማለት ነው። አንድም ሁለት ሰው ይናገር ያም ሁለት ሰው አንድ ወር ሰውም ኦዲየንስ ስለሆነ እንዳልኳቸው፣ አንዱ ደግሞ አንዱ ስለሚስብ ግዴታ መመለስ አለባቸው ማለት ነው ብሩኬም ቢሆን ምንድን ነው ይሄ? ተጣልተናል ምናምን ሳይሆን ያለው በቃ መኪና ምናምን እያላችሁ ያላችሁ ካላችሁም ከፈለጋችሁ እኔም ለሀይሚ ገዝቼ እንዳልሰጣት ነው ያለው ማለት ነው። ይሄ ተጣልተናል ምናምን አይደለም። ሀይሚ ጊፍት ሰጣኛለች ግን በክብር ከኔ ጋ አስቀምጠዋለሁ። የሚመለስ ነገር አይደለም ነው ወይስ ትፈልጋላችሁ እንድመልስ ብሎ ስቆባቸዋል ማለት ነው፣ ካያቸዋቸው ማለት ነው። በደንብ አድርግ ቤተሰብ። ቁም ነገር ቁም ነገር ነው፣ ቀልድ ቀልድ ነው። አሁን እያወራለት ቁም ነገር ነው። ሀይሚ ስትመጣ ብሩኬ እንዴት ፈገግ ሲል እንደነበር አይታችሁታል። በደንብ አድርጋችሁ ቪዲዮን ቼክ አርጉት። ሁሌ እንደምላችሁ ከሚናገሩት ነገር ከንግግራቸው ይልቅ አክታቸው ምን እያደረጉ ነው እነዚህ ልጆች? ከአይናቸው ጀምሮ፣ ከንግግራቸው ጀምሮ፣ ካረማመዳቸው ጀምሮ ቼክ ማድረግ አለባችሁ። ዝም ብሎ የሚናገሩትን ነገር ብቻ አይደለም ማየት ያለባችሁ። ገባችሁ አይደለም ላችሁ። ልክ ሀይሚና ብሩኬ፣ ሀይሚ ስትመጣ በቃ እንደዚህ ነው፣ እያያት ፈገግ ሲል የነበረው ሀይሚም እንደዛው ማለት ነው። ስለዚህ የሆነ እንዴት ነው አንዳንዴ እንዴት አላችሁ መሰላችሁ አይዲያም ነው አሁን ብሩኬ እንደዚህ ነገሮችን ስለ ኦዲንስ እያወራ ያለው አይሚም እያወራ ቻለችው እንዳልኳችሁ መልስ መመለስ ስላለበት በዛውም ደግሞ ስራ ስለሆነ ማለት ነው። ስለዚህ ምንም እንድትፈሩ እንድትጨነቁ አልፈልግም። ለምን ሀይሚ በድጋሚ ከዳኒ ቦታ አትገኝም። ለምን ብዙ ነገሮች አይታለች። መመለስ ያለበትን ለኦዲንስ መመለስ ያለበትን መልስ ሁሉ በደንብ አድርጋ ተናግራለች። በዚሁ አጋጣሚ ደግሞ ማለት ነው ብዙዎቻችሁ ማይወልቃል ቃል እየተናገራችሁ የነበራችሁ አላችሁ። ይህን ሁሉ ጥንጥን እያልሽ ያለሽው ብሩኬ አፈቅርሻለሁ ምናም ብሎ እንዲናገር ነው ገብቶናል እያላችሁ የነበራችሁ ማለት ነው። በመጀመሪያ ደረጃ ፍቅር በተግባር የሚገለጥ እንጂ በወሬ ይዝም ብሎ በሆነ በሆነ ባልሆነ ነገር አይደለም። ፍቅር ከቃላት ይልቅ ተግባር ይገዛዋል። ግን ደግሞ አንዳንዴ ቃላቶቹ እንዲጠቀሙልን እንፈልጋለን። ግን ደግሞ ብሩኬ ይጠቀምላታል። ያ ማለት ግዴታ ሶሻል ሚዲያ ፔቤል ለመጦ መጠቀም አለበት ማለት አይደለም። በፕራይቬት እኮ ብዙ ነገሮችን ያሳልፋሉ። ከዚህ በፊትም ተናግረዋል። ብዙ ውጣ ውረዶችን ወጠን አልወርደናል እኔና ሀይሚይ ብለዋል ማለት ነው። ሁሌ ላችኋለሁ ለምን ቪዲዮ አይሰሩ ሚቱ ለምን ምናምን ስትሉ የራሳቸው የሆነ የግል ህይወት አላቸው። ብዙ ነገር አለ፣ ድካም አለ፣ የግል ስራ አለ ምናምን እላችሁ ነበር። ያም ሁሉ ብሩኬ ዛሬ ተናግሯል። በቃ ብዙ ነገር የቀረው ነገር የለም። ሰምታችኋል ማለት ነው። ስለዚህ ቤተሰብ ሀይሚ በድጋሚ ዳኔ ጋር ትሄዳለች ምናምን ብላችሁ እንድታስቡ አልፈልግም። ትናንትም እኮ ላይብ ላይ ቁጭ ብሎ ሲያዘፍንላት ነበር ካያችሁት ፎቶዋን ይዞ በብዙ ስቃይ መከራማ አለ እያለ ሲያዘፍን ነበረ። ዳኒ ምን እንደተያያዘ ልንገራችሁ፣ እዚጋ ከብሩክ ያልፎ ኦዲየንስ ማቃጠል ማናደድ ነው የፈለገው። አንድ ነገር ልነግራችሁ የምፈልገው ነገር ከዚህ በፊትም ደጋግሜ እየተናገር ያለው እንደዚህ ሰዎች እንደዚህ እያሏቸው ነው። ሃይሚን እየሰደቡ ነው፣ ብሩኬን እየሰደቡ ነው እያሏቸው እዚህ ጋር መጣችሁ ሚሽን ስታደርጉልኝ፣ ቲክታክ ላይም ብዙዎቻችሁ ስትነግሩኝ እንደዚህ እንደዚህ የሚያደርጉ ሰዎችን አለማየት እኔ አድማ እንድትፈጥሩ ምናምን አይደለም ግን በቃ ሀይሚን እየሰደቧት ነው እያላችሁ ከምትናደዱ፣ ሰምታችሁ ከመናደድ አለማየት፣ አለመስማት፣ አለማዳመጥ ብዙ ጊዜ የምነግራችኋለሁ። ቲክታክ ላይም የሚዘቀዝቁትን ሀይሚን የሚሰድቡትን ወይ ደግሞ ብሩክ የሚሰድቡትንም እናያለን፣ ሸር እናደርጋለን፣ ምና ያ ያ ነገር ከፍ እንዲሉ ያደርጋቸዋል። ስለዚህ ከዛ ነገር ደጋግሜ ስለተናገርኩ ነው እየተናገርኩ ያለሁት። ና ለመሰላችሁ ቤተሰብ ሀይሚ ድጋሚ አታደርገው ዳኒ ጋ አይዲያም ልታገኝ አትችልም። ዳኒ ቪዲዮ ሊሰራ ይችላል። እውነት ለመናገር እንደዛ ዝግጅት አዘጋጅቶ ፎቶዋን የሚለጥፉ ምናል ይሰራ ይችላል። ለምን ስራ ነው እየሰራ ያለው ማለት ነው። ይሄ አይዲያ ነው። በቃ ምን ስራ ሀይሚ ነው እያንቀሳቀሰች ያለችው ሚዲያው ማለት ነው። ሀይሚ በዚህ ትሄዱ፣ ሀይሚ በዚህ ትሄዱ። ሀይሚ አይደለም ይሄ ሁለት ቀን አንድ ቀን አብሯት ቪዲዮ ሰርቶ ቀርቶ ሌላ ልጆች እኮ ሀይሚን እንደዚህ እያሉ አይታችኋል። ብዙ ጊዜ ፎቶዋን እያያዙ እየመጡ እየየው እያሉ ቪዲዮ ይሰራሉ። ስለዚህ ቪዲዮ ከሰራ የሀይሚን ፎቶ አስለጥፎ ቪዲዮ ቢሰራ ይሄን ለምን አደረግ ብለ ልንከሰው አንችልም። ምንም እናደርገው አንችልም። ሀይሚን ምንም ልታደርግ አትችልም። ግን ቦታው ላይ አትገኝም። ለነገራችሁ የምፈልገው ነገር ማለት ነው። እስከዛ ደግሞ ይሁላችሁ። የዛሬን ተመስገን፣ የነገን ደግሞ እሱ ያውቃል ብንል ይሻላል ለነገ ቀድምን ከምናስብ ማለት ነው። አይነው ስለምትወዷቸው ሌላ መጥፎ ነገር እንዲፈጠር ስለማትፈልጉ እንደሆነ አውቃለሁ። ቢሆንም ግን የሰው ልጅ በጾለት በዱዓ ነው ልናግዘው የምንችለው ተንኮል ባለማሰብ። የምሬን ነው ምላችሁ። ተንኮል አትሰው፣ ተንኮል ራሳችን ነው መልሶ የሚጎዳ። እባካችሁ በፈጠራችሁ ልለምናችሁ። ብዙዎቻችሁ በጣም መልካም ሰዎች እንደሆናቸው ያውቃሉ። ብዙዎቻችሁ ደግሞ በተለይ ሀይሚን ለመጣል ሴት ነች። ሴት ልጅ ስትወድቅ መነሻዋ ከባድ ነው። ይህን በደንብ አድርገሽ ታውቂያለሽ፣ ሁልሽም ማለት ነው። በጣም ከባድ ነው። ትነሳለች፣ አውቃለሁ ግን ስብራቱን አትችለውም ችለውም ምናልባት ልታስመስል ትችላለች ምናምን፣ ግን አትስበሯት። የሴት ልጅ ስብራት ከባድ ነው ስለማውቀው ማለት ነው ግዴታ። በእኔ ደርሶ አይደለም በብዙ ሰዎች በዙሪያው ባሉ ደርሶ ስላየሁት። ወንድ ልጅ ሲሰበር ማለት አይደለም ወንድ ልጅም ከባድ ነው ስብራቱ ግን ከሴት ልጅ እጥፍ ይሻላል። ገባቸው አይደለም ይህ ተፈጥሯችንም ስላለ ማለት ነው። ስለዚህ ሴቱ ናችሁ፣ ሴትን ለመጣላት ሞክሮ ብሩኬ በደንብ አድርጎ ነግሯቸዋል። ከዚህ በኋላ ሀይሚ እንዳትናገሩ። ሀይሚም እንግዲህ በቃ ሀይሚም ትናንት መልሳላቸኋል ጨርሳለች። ብሩኬም ዛሬ መልሶ ጨርሷል። እሱ እንግዲህ ወንድሜ ሚፍታህ በድጋሚ ያው እንደማከብር ታውቃለህ። እንግዲህ እሱ ነገሮቹን ፈትቶ ነገ የሰላም ቀን ደስ የሚል ቀን እንደሆነ እንደሚሆን አልጠራጠርም። ገና ብዙ ነገር ጠብቃለሁ ከእናንተ ሀይሚም፣ ብሩኬም። ያው ብሩኬ አውቃለሁ፣ ብሩኬ እቅፍ አድርጎ ሳመ ቢያደርጋት ይኔ ቆንጆ ይቅርታ ቢላት በአንድ ነገሩን ትፈታለች። ሀይሚ ማለት ሴት ልጅ እቅፍ ካደርጓ ከሳማት ነገሩ ያበቃል። ወንድ ልጅም ቢሆን በቃ ይቅርታ እኔ እኮ አከብራለው ምናምን የምትለው ቃል ብቻ ነገሮቹን ማስተካከል ይችላል። ግን ሀይሚና ብሩቄ እስካሁን ያልተረጋጉት ወይ ደግሞ ነገሩን እንትን ያላረጉት እንዳልኳችሁ ነገሮቹን ጀምረው መተው አልፈለጉም። እስካሁን ተሰደቡ የተሰደቡበትን መልስ በዛው የአሁኑ ስድ ብቻ ሳይሆን ከዚህ በፊትም የነበሩት ነገሮች እሱ ማጠናቀቅ ስለነበርባቸው እስከዛሬው ድረስ አጠናቀው ጨርሰዋል ማለት ነው። ነገ የሰላም ቀን ነው የሚሆነው፣ ከነገ በኋላ ደግሞ ደስ የሚል ቀን ይሆናል ማለት ነው። ስለዚህ ምንም እንድትፈሩ እንድትሰጉ አልፈልግም ቤተሰብ አሁን ቪዲዮ ካልሰራው ጠዋት ላይ ስለማይመቸኝ ስለማልሰራ ነው፣ ብዙ መልእክቶች ስላሉ ማለት ነው። በተረፈ ደግሞ ልላችሁ ምፈልገው ነገር የምሬን ነው። አንዳንዴ ንበም ይመጣኛል እና እኔን አክብራችሁን የምሬን ነው እምላችሁ እግዚአብሔርን ይህን መልእክት እንደዚህ በልኝ እንደዚህ ብቻ አላቅ። ጥያቄም ስለምጠይቁኝም ሆነ ብቻ ስለ ሁሉም ነገር እግዚአብሔር ያክብርልኝ። በጣም ነው ወዳችሁ፣ በጣም ነው ማክብራችሁ። ይንን አትርሱ። ያው ሰሞኑ ነገር ነገር እንትን እያልኩኝ የዶች ረሳዋችሁ ፈልጌው አይደለም እውነት ለመናገር ያው እንግዲህ መናገር ያለብኝን ነገር መናገር ስለሚኖርብኝ የምናገረው ና በጣም ይቅርታ ካስቀየምኳችሁን። በጣም ወዳችኋለሁ እና ምልላቸው የመጣሁት አትሰቡ። ምንም የሚፈጠር ነገር አይኖርም። ሀይሚም አትገኝም፣ ብትገኝ እንኳን በቦታው ምንም የሚፈጠር ነገር አይኖርም እና ፏ በሉልኝ። ብሩኬም ደግሞ አይልካት አይልካትም፣ አያደርገውም። ሀይሚም እንደዛው አታደርገው ማለት ነው። በተረፈ ከተገኘች እንኳን ለስራ ለቪዲዮ ነው ማለት በቃ ነገሩን እንዳልኳችሁ በረድ እንዲሉ በቃ ሰዎቹን እልካቸውን እያስተነፈሰችው ነው ያለችው አይሚ ማለት ነው። እናንተ ባላችሁኝ ምንም ላድርግ አልችልም እኔ። በፈለግኩት የማድረግ ሙሉ መብት አለ ለማለት ነው ማለት ነው። ያም ደግሞ እውነቷን ነው። የኔ ቅመም ብቻ ምንም ማለት አልችልም። ደስ የሚል ቀን ነበረ ዛሬ እግዚአብሔር ይመስገን። ነገ ደግሞ ይበልጥ ይበልጥ ደስ ይላል። ወንድሜ እንዲመልስ ምንፈልገውን ቃላቶች ተጠቅሞልናል። ሀይሚ ብዬ እንግዲህ እንደምታውቁት ማለት ነው። ስለዚህ ቪዲዮን በደንብ አድርጋችሁ ማርያምን በፈገግታ ነው የተቀበላት በፈገግታ ነው የመጣችሁ። ሀይሚ ግን ፍቅራቸው እንደምታየት የመጨቃጨቅ ነው። እዚህ በፊትም እኮ በፍቅርም ይጨቃጨቃሉ። ና ያ ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም አዳሪ ሆንላችሁ ባይ